በዛሬ ፕሮግራም የምነግራችሁ አንድ ከገጠመኝ ጉዳይ ተነስቼ ይሄንን ነገር በጣም በጣም በጣም ሁላችሁ ማወቅና መጠንቀቅ ስላለባችሁ ነው ላካፍላችሁ የመጣሁት። ዛሬ ሕክምና ተቋም ላይ አንድ ሴት ወድቃ ራሷ አንስታ ወደ ሆስፒታል መታ ነበር። በኋላ ላይ ምርመራ ሲደረግላት በጣም የደም ማነስ ችግር ወይንም ደግሞ ቀይ የደም ሴሏ በከፍተኛ ሁኔታ ቀንሶ ነበር የተገኘው። በነገራችን ላይ ከዚህ ጋር ተያይዞ በጣም ያስተዋልኩት አንድ ነገር ምንድን ነው የደም ማነስ ችግር ሲኖርባቸው ብዙ ሰዎች አያውቁትም፣ ወይንም ደግሞ መጨረሻ ደረጃ ደርሶ አዙሮ ሲጥላቸው፣ ወይ ደግሞ የተለያዩ ህመሞች አምጥቶባቸው መቋቋም የሚችሉት ደረጃ አልፎ መቋቋም ሲያቅታቸው ወደ ሕክምና ተቋም ሲመጡ ነው ይሄ ነገር የሚታወቀው። ነገር ግን ማወቅ ያለባችሁ ነገር የደም ማነስ ወይንም አኒሚያ አስቀድሞ ሰውነታችሁ ላይ የሚያሳያቸው ምልክቶች አሉ። በተለይ ሰውነታችሁ ለደም ማነስ እንደተጋለጠ ቀየደም ሴል ምርቱ እየቀነሰ እንደሆነ የሚያሳያቸው ምልክቶች አሉ። እነዚን ምልክቶች ስታዩ ቶሎ ወደ ህክምና ተቋም መታችሁ ይህን ችግር መቅረፍ መቻል አለባችሁ። አለበለዚያ እያቆያችሁ በሄዳችሁ ቁጥር ልክ እንደዚህ አይነት ራስን እስከ መሳት ደረጃ የሚያደርስ ችግር ያመጣባችኋል። ስለዚህ ዛሬ እስቲ የደም ማነስ እንዳለባችሁ በምን ማወቅ ትችላላችሁ? የደም ማነስ ምንድን ነው? ሰውነታችን ላይ የደም ማነስ ከቀነሰ ምን አይነት ምልክት ያሳያል፣ እንዴት አድርገን እንደዚህ አይነት ችግሮችን ካየን መቅረፍ አለብን የሚለውን ከዚህ ከደም ማነስ ጋር ተያይዞ መሰረታዊ ሀሳቦችን እነግራችኋለሁ ማለት ነው። አብራችሁኝ ቆዩ። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይሄን መረጃም ላይክ፣ ሼር አርጋችሁ ደግሞ ሌሎችም ጋር እንዲደርሱ እንዲማሩበት እንድታደርጉ በክብር እየጠየኩ በቀጥታ ወደ ሀሳባችን እንግባ። እንግዲህ አኒሚያ ወይንም የደም ማነስን ስንመለከት ቀይ ደም ሴል ሲቀንስ የሚፈጠር ችግር ነው። ቀይ ደም ሴል በዋናነት የሚቀንሰው ሰውነታችሁ ላይ የአይረን እጥረት በሚኖርበት ጊዜ ነው። እሱ ብቻ ሳይሆን የፎሊክ አሲድ፣ ቫይታሚን ቢ12 እንደዚህ አይነት ነገሮች ሲቀንስ ለቀይ ደም ሴል ማጠር ትጋለጣላችሁ። እነዚህ ነገሮች ሰውነታችን ላይ ቀይ ደም ሴል እንዲመረት የሚያደርጉልን ዋነኞቹ ነገሮች ናቸው። አሁን አይረን ሰውነት ላይ በደንብ ካለ፣ ፎሊክ አሲድ ሰውነታችን ላይ በበቂ ሁኔታ ካለ፣ ቫይታሚን ቢ ትዌልቭ በበቂ ሁኔታ ካለ በተዘዋዋሪ ምንድን ነው ቀይ ደም ሴል ምርታችን በከፍተኛ ሁኔታ ይጨምራል ማለት ነው። ልክ እነዚህ ነገሮች ሰውነት እያጣ ሲሄድ ደግሞ ቀይ ደም ሴላችን እየቀነሰ ይሄዳል። በእነዚህ ነገሮች ብቻ የቀይ ደም ሴል ምርት መቀነስ አይፈጠርም። ለምሳሌ ብዙ ጊዜ ከሴቶች ጋር ተያይዞ አሁን በወር አበባ ጊዜ፣ አንዳንድ ጊዜ ደግሞ በወሊድ ጊዜ ከፍተኛ የደም መፍሰስ ከተከሰተ እነዚህ እነዚህ ነገሮች የደም ማነስ እንዲከሰት ሊያደርግ ይችላል ማለት ነው። ታዲያ የደም ማነስ ሰውነታችን ላይ ካለ እንዴት ማወቅ እንችላለን የሚለውን እንመልከት። አንደኛው ከዚህ ከትንፋሽ መቆራረጥ ከትንፋሽ ማጠር ጋር ተያይዞ አሁን ሰውነታችሁ ቀይ ደም ሴል እያጠረው ሲሄድ አየር ይዞ መቆየትና መተንፈስ ትቸገራላችሁ። ይሄ እንግዲህ ቀይ የደም ሴል ኦክስጂን ይዞ ለሰውነት ማሰራጨት ሲያቅተው የሚፈጠር ነገር ነው። ሰውነት ላይ በቂ የደም ሴል ከሌለ ይሄ ኦክስጂንን ለሰውነት ማሰራጨት ስለሚያቅተው፣ የደም ማነስ ካለባችሁ መጀመሪያ የሚያሳየው ሰውነታችሁ የትንፋሽ መቆራረጥ፣ ትንፋሽ ማጠር፣ አየር ይዞ መቆየት መቸገር፣ ለመተንፈስ መቸገር፣ እንደዚህ አይነት ነገሮች በመጀመሪያ ደረጃ ልታስተውሉ ትችላላችሁ። ሌላኛው ደግሞ የእጅና የእግር መቀዝቀዝ ነው። እንግዲህ ይሄ ብዙ ጊዜ ከፍተኛ የአይረን እጥረት በሚኖርበት ጊዜ የሚመጣ ነው። ይሄ ማለት ምንድን ነው? የደም ማነስ ሲኖር ማለት ነው። የደም ዝውውር ደካማ በሚሆንበት ጊዜ እጃችሁ፣ እግራችሁ ሙቀት ሆኖ ሊሆን ይችላል። አሁን አካባቢያችሁ ሙቀት ሆኖ ይሄን ያህል ብርድ ሳይሆን ነገር ግን እጃችሁ፣ እግራችሁ በጣም የሚቀዘቅዝ የሚበርድ ከሆነ ሰውነት ላይ ከፍተኛ የአይረን እጥረት አለ ማለት ነው። ይሄ ቀይ ደም ሴል እንዳይመረት ስለሚያ ሲያደርግ የደም ማነስ እንዳለ ይጠቁማል። በዚህም ማወቅ ትችላላችሁ። ሌላኛው የጥፍር መሰባበር። በነገራችን ላይ አይረን እጥረት በሚኖርበት ጊዜ የተለያዩ ችግሮች በጥፍራችሁ ላይ ታያላችሁ። አንደኛ ከመጀመሪያ ከጥፍራችሁ አበቃቀል ጀምሮ ጤናማ አበቃቀል ጥፍራችሁ ላይ በቅል ይችላል። ከዛ በኋላ ደግሞ ጥፍራችሁ በቀላሉ የሚሰበር ሊሆን ይችላል። ይሄ የጥፍር መሰባበር በጣም በቀላል ግጭት ሊሆን ይችላል፣ ንክኪ ሊሆን ይችላል። ገና ስትነኩት ሆኖ የሚሰበር የሚላጥ፣ እንደዚህ አይነት ነገሮች ካሉ ይሄ የአይረን ጥምረት በሰውነታችሁ ላይ እንዳለ በተዘዋዋሪ ምን ማለት ነው? የደም ማነስ አለ ማለት ነው። እዚህ ጋር አንድ ያስታወስኩት እና መናገር የምፈልገው ነገር ምንድን ነው? ብዙ ጊዜ ብዙ ሰዎች ለአይረን እጥረት የሚጋለጡት ምግብ ከተመገቡ በኋላ ቶሎ በላዩ ላይ ትኩስ ነገር መውሰድ፣ በተለይ ሻይ መጠጣት ይሄ ከዚህ ቀደምም በሌላ ቪዲዮዎች ላይ ነካክቼ ነግሬያቸዋለሁ፣ እንደዚህ አይነት ነገሮችን አይረን ሰውነት ላይ ለምሳሌ የአይረን ይዘት ያላቸው ምግቦችን በደንብ እየተመገባችሁ ነገር ግን ልክ እንደዚህ አይነት በምትሰሯቸው ስህተቶች ሰውነታችሁ በቂ አይረን ላያገኝ ይችላል። ይሄ ምግብ ተመግቦ ቶሎ በላዩ ላይ ትኩስ ነገር በተለይ ሻይ መጠጣት ሰውነት ወደ አይረን ወደ ሰውነት ሳይሰራጭ አየር ላይ እንዲጠፋ ያደርገዋል። ይሄ በቀላሉ ለአይረን እጥረት እንድትጋለጡ በተዘዋዋሪ ለደም ማነስ እንድትጋለጡ ያደርጋል ማለት ነው። ስለዚህ ምግብ ተመግባችሁ ቶሎ በላዩ ላይ ሻይ አትጠጡ። ቢያንስ 30 ደቂቃ አንድ ሰዓት ቆይታችሁ ይሄን ነገር ብታደርጉ መልካም ነው። ሌላው የደም ማነስ እንዳለባችሁ የምታውቁበት ከፍተኛ ድካም ነው። እንግዲህ ይሄ በተለይ በተለይ ከዚህ በፊት ያልነበረ ለምሳሌ ጠዋት መነሳት መቸገር፣ ከእንቅልፋችሁ ስትነቁ በጣም ሰውነታችሁ ከፍተኛ መዛል መድከም። ተኝተናውን ስንነሳ በጣም ሪፍረሽ አድርገን ግን ሰውነታችን እንደ አዲስ ነቃ ብሎ ነው መነሳት ያለበት። ግን ሰውነታችሁ የሚዝል መነሳት የሚያቀታችሁ አይነት ከሆነ ይሄ ኦክስጅን በበቂ ሁኔታ ለሰውነት ስለማይደርስ የሚፈጠር ችግር ነው። ይሄ በቀጥታ ከደም ማነስ ጋር እናያይዘዋለን። ስለዚህ በዚህም ምልክት ማወቅ ትችላላችሁ። ሌላኛው ይሄ የአፍ ከንፈር አካባቢ የሚፈጠሩ ቁስለቶች ናቸው። ይሄ በተለይ የደም ማነስ በሚኖርበት ጊዜ ከንፈር በጣም የመድረቅ መሰነጣጠቅ፣ አፋችሁ ስር ደግሞ መቁሰል፣ መላላጥ እንደዚህ አይነት ነገሮች ይፈጠራል። እሱ ብቻ ሳይሆን መጥፎ ጠረንም ሊፈጠር ይችላል። መጥፎ የአፍ ጠረን ይፈጠራል። ይሄም ከደም ማነስ ጋር ሊያያዝ ይችላል። ሌላኛው የልብ ምት መጨመር ነው። እንግዲህ በተለይ ኦክሲጅን እጥረት ሰውነታችሁ ላይ በሚኖርበት ጊዜ ልባችሁ በጣም በከፍተኛ ሁኔታ የመምታት ባህሪ ይኖራል። ይሄ ስራውን በአግባቡ መስራት ስለሚያቅተው በጣም ከፍተኛ ችግር ጭንቀቱ ውስጥ ስለሚገባ የሚፈጠር ነገር ነው። ደም ማነስ ሲኖር በጣም የልብ ምት መጨመር ይስተዋላል። ሌላኛው ከባድ ራስ ምታት ነው። በነገራችን ላይ የራስ ምታት ከሌላ ሕመሞችም ጋር ተያይዞ ሊነሳ ይችላል። ነገር ግን በተለይ በተለይ ከደም ማነሱ ጋር ተያይዞ አሁን ከላይ የዘረዘርኩላችሁ ምልክቶች የተወሰኑት ኑረው በዛ ላይ ደግሞ ምክንያቱን ሳታውቁት በተደጋጋሚ ከባድ የራስ ምታት የሚገጥማችሁ ከሆነ ከዚህ ከደም ማነስም ጋር ሊያያዝ ይችላል። ምክንያቱም አንጎላችሁ በቂ ኦክሲጅን ሳያገኝ ሲቀር ነው እንደዚህ አይነት ነገር የሚፈጠረው። ምክንያቱም አይረን ሰውነት ላይ ካጠረ በቂ የቀየ ደምሴል አይኖርም፣ ቀየ ደምሴል ወደ አንጎላችሁ በቂ የሆነ ኦክሲጅን አያደርስም። በዛ ሰዓት ላይ ከፍተኛ ራስ ምታት ሊከሰትባችሁ ይችላል። ሌላው የቆዳ የጥፍር መገርጣት። ይሄ ደም ማነስ ሲኖር ቆዳችሁ በጣም ነጭ መሆን፣ ጥፍራችሁ በጣም ነጭ መሆን፣ እንደዚህ አይነት ነገሮች ይከሰታሉ። ይሄ ሰውነት በጣም ዝቅተኛ ደምና ኦክስጅን ስለሚኖር ነው። በደም ማነስ ጊዜ ቆዳችሁ በጣም የሚገረጣው ነጭ የሚሆነው ጥፍራችሁ ነጭ የሚሆነው ሰውነት ላይ ዝቅተኛ ደምና ኦክስጅን በሚኖርበት ጊዜ ነው። ከዛ ባለፈ የደም ማነስ ሲኖር የሚታዩ ለምሳሌ የጸጉርና የቆዳ ድርቀት ሊሆን ሊሆን ይችላል። የራስ ቀል መፈርፈር፣ ሄ ነጭ መሆን ልክ እንደ ፎረፎር አይነት ነገሮች ማሳየት፣ መድረቅ እንዲህ እንዲህ አይነት ነገር ከደም ማነስ ጋር ተያይዞ ሊስተዋል ይችላል። እንግዲህ እነዚህን ምልክቶች ስታዩ በአስቸኳይ ወደ ሕክምና ተቋም ሄዳችሁ ምርመራ ማድረግ ማወቅ ያስፈልጋል። ይሄን ምልክት ሰውነት ላይ እያያችሁ ችላ ማለት ልክ መግቢያ ላይ እንደነገርኳችሁ ልጅ በኋላ ወያዙሯችሁ ተወድቁና ራሳችሁን ስታችሁ በሱ የተነሳ ደግሞ ሌላ የከፋ ጉዳት ሰውነታችሁ ላይ ሊፈጠርባችሁ ይችላል። ስለዚህ እነዚህን ምልክቶች ስታዩ ወደ ህክምና ተቋም ሄድ ወደ ህክምና ተቋም ከመሄድ በፊት ደግሞ ምግባችሁን በማስተካከልም አይረንን ሰውነት ላይ ከፍ እንዲል በማድረግ የዚህ የቀይ የደምሴል መጨመር ትችላላችሁ። ለምሳሌ አይረን የምታገኙባቸው ምግቦች ልክ እንደ አተር፣ ቀይ ስጋ፣ ባቄላ እንደነ ጎመን፣ ቆስጣ፣ ከዛ ባለፈ ጉበት በጣም መልካም ነው። ኦትስ ወይንም አጃ፣ አሳ እንዲህ እንዲህ አይነት ምግቦችን ብትመገቡ ከፍተኛ አይረን ስላላቸው ይሄ ሰውነት ላይ የአይረን ምርታችሁን እንዲጨምር ያደርጋል። ከዛ የደም ሴላችሁ ምርት እንዲሻሻል በማድረግ የደም ማነስን በአመጋገባችሁ ብቻ ማስተካከልም ትችላላችሁ። ስለዚህ ይሄንን ነገር አውቃችሁ አስቀድማችሁ መቅረፍ የከፋ ጉዳት ሳይፈጠር ለመከላከል ያስችላል ማለት ነው። ዶክተር ዮናስ ነበርኩ። ይህን ሐሳብ ላይክ ሼር አድርጋችሁ ለሌሎችም አጋሩ። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ደግሞ በሌላ ጠቃሚና አስተማሪ ሐሳብ እንገናኛለን። እስከዚያው በያላችሁበት መልካም ጊዜ